አንድ ድሃ ወጣት ልጅ የፈጅርን ሶላት ለመስገድ ሲሄድ የእርሱን ህይወት የቀየረ ብቻ ሳይሆን የሚሊዮኖችን ልብ የነካ ተአምራዊ ክስተት ገጠመው። በምሽቱ የመጨረሻው ክፍለ ጊዜ ወቅት ዓለም ሲተኛ ያሲር የአላህን ውዴታ ፈልጎ ወደ መስጊድ ይሄድ ነበረ። ነገር ግን ይህንን ሲያደርግ ስለሚፈጠረው ነገር እና እጣ ፈንታው እንዴት እንደሚቀየር የሚያውቀው ነገር አልነበረም። ይህን ተከትሎ የተፈጠረው ነገር ከሰው ልጆች ምናብ በላይ የሆነ ነው። ይህ ገጠመኝ አሁን በመላው ዓለም ላይ የተስፋፋ ልዩ ምሳሌ ሆኗል። ሱብሃናላህ። ቪዲዮውን ከመጀመራችን በፊት ሙስሊሞች ከሆናችሁ ሱብሃናላህ ብላችሁ ኮሜንት ላይ ጻፉልን። ቪዲዮውንም ላይክ አድርጉ፣ ቻናሉንም ሰብስክራይብ ማድረጋቸውን እንዳትረሱ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድ ጓደኞቼ ወንድምና እህቶች ሶላት በኢስላም ውስጥ ግዴታ ከተደረጉ ነገሮች መሀል አንዱና በእጅጉ አስፈላጊው የአምልኮ ክፍል ነው። የተለመደ የአምልኮ አካል ብቻም ሳይሆን በአንድ ሙስሊም ሰው ህይወት ውስጥ መሰረታዊ ምሰሶም ነው። ሶላት የእምነት መገለጫና እና በባሪያውና በጌታው መሀል ያለ ህያው መገናኛ መስመርም ነው። በፍርዱ ቀንም ከምንጠየቅባቸው ቀዳሚ ነገሮች ውስጥ የመጀመሪያው ሶላት ነው። ሶላታችን ካማረ ሌሎች ነገሮቻችን ሁሉ ተቀባይነት ይኖራቸዋል። ሶላታችን ከተበላሸም ሌሎች ተግባሮቻችን ሁሉም ይበላሻሉ። ሶላቱን አስተካክሎ ለሚሰግድ ሰው ብርሃን፣ ማስረጃና መድህን በፍርዱ ቀን ያገኛል። ችላ ለሚለው ደግሞ ብርሃንም አይኖረው ማስረጃም አይኖረው የሚቀበለው ተስፋም አይኖረው። የፈጀር ሰላት አምልጦት የማያውቅ አንድ ምስኪን ደሃ ሰው የምን ነገራችሁ አስደናቂ ታሪክ አለ። በአላህ ስም ይህንን አነቃቂና ትርጉም ያለው ታሪካችንን እንጀምር። በግብጽ በምትገኝ አንዲት ትንሽ መንደር ውስጥ ያሲር የሚባል ወጣት ልጅ ይኖራል። ያሲር ድሃ የቲምና ቤተሰቡን የሚያስተዳድርና ለቤተሰቡም ብቸኛ የሚያቀርብ ልጅ ነው። እርሱ የሚያስተዳድራቸው አራት እህቶዎች አሉት የእነርሱን ፍላጎት ለማሟላት ደከመኝ ሰለቸኝ ሳይል በየቀኑ ይሰራል። ምንም እንኳን ህይወታቸው በችግርና በድህነት የተሞላ ቢሆንም ያሲር ግን የፈጅር ሶላት አምልጦት አያውቅም። ሁልጊዜም በፈጅር ስግደቱ ወቅት ስጁድ ላይ እያለቀሰ አላህ ካሰበው በላይ የሆነ ርዝቅ እንዲሰጠው፣ እህቶቹን መዳር እንዲችልና የክብር ህይወት እንዲሰጣቸው ሲል ዱዓ ያደርጋል። ተአምራዊ ክስተት ህይወቱን ሊቀይረው ጥግ ላይ እየጠበቀ መሆኑን ግን የሚያውቀው ነገር አልነበርም። አንድ ቀን የላቡን ዋጋ በማይከፍለው ጨካኝ ሰው መሬት ላይ እየሰራ ነበረ። ምንም እንኳን ያሲር ከሚገባው ያነሰ ክፍያን ቢሆንም የሚያገኘው ተቃውሞ አቅርቦ ግን አያውቅም። ውጥረትና ጭንቀቱ ስቃዩን ዋጥ አድርጎ እንዲኖር አድርጎታል። የዛን ዕለት ምሽት ያሲር በጥልቅ ሐዘን ውስጥ ሆኖ ወደ ቤቱ ተመለሰ። ሐሳብ የገባቸው እህቶቹ ምን ሆነሃል በማለት ጠየቁት። እርሱ ግን ቀለል አድርጎ አልሐምዱሊላህ በማለት መለሰላቸው። እንዲነግራቸው ሲወተውቱትም ቆጣ አለና ብቻዬን ተውኝ ባካችሁን፣ አለ ጮክ ባለ ድምፅ። ከመተኛቱ በፊት እንደ ዘወትር ልማዱ ፊቱን ወደ አላህ አዙሮ በድጋሚ በጥልቅ ስጁድ ላይ ሆኖ ከልብ በመነጨ ዱዓ አደረገ። ኦ አላህ፣ ለፈጅር ሶላት መነሳት የምችልበትን ችሎታ ስጠኝ፣ ኦ አላህ፣ ሐዘኖቼን ሁሉ አስወግድልኝ በማለት ዱዓ አደረገ። ከዛ ዕለት ምሽት በኋላ በሕይወቱ ውስጥ አስደናቂ ምዕራፍ ጀመረ። የፈጅር አዛን ከመደረጉ ቅጽበቶች በፊት ያሲር ከእንቅልፉ ነቅቶ ውዱ አድርጎ እንደተለመደው ለስግደት ሄደ። በሶላት ጊዜም በስጅድ ላይ ሆኖ ለአላህ ለእህቶቹ የተባረገ እርዝቅ እንዲሰጣቸው ዱዓ አደረገ። ሶላቱን ጨርሶ ከመስጊድ እንደወጣ በእጅጉ ያስደነገጠው ተአምራዊ ነገር ገጠመው። ሱብሐንላ። ከመስጊዱ ፊት አንድ ሀብታም ሰውን በቅንጡ መኪና ውስጥ ሆኖ አየ። ሀብታሙ ሰውዬም ወጣቱ ልጅ ና ወደዚህ ላናግርህ እፈልጋለሁ አለው። በማያውቀው ሰው ድምፅ ቢደነቅም የያሲር የማወቅ ፍላጎት ከፍተኛ ደረጃ ላይ ደርሶ ስለነበረ ከመሪው ኋላ ወደ ተቀመጠው ሰው ጋር ሄደ። ይቺ ቅጽበት ህይወቱን እስከ ወዲያኛው እንደምትቀይረው ግን ያወቀው ነገር አልነበረም። ከእኔ ምን ትፈልጋለህ? ሲል ያሲር ጠየቀው። ሀብታሙ ሰውዬም ሰራተኞች እየፈለግኩ ነው፣ ለእርሻዬ። የምታውቀው ሁነኛ ሰው አለ? ይህ የሥራ ውል ቀጥታ ከአላህ የመጣ መስሎ ነበር ለያሲር የተሰማው በደስታ ሲቃ እየተፈለቀለቀ በአንተ የእርሻ መሬት ላይ እኔ ራሴ መስራት እችላለሁ፣ እባካኑ ውሰደኝ አለው። ሀብታሙ ሰው በመልሱ በጣም ደስ አለው። ከያሲር ፊት የሚፈነጥቀውን ታማኝነት አይቶ ኖሮ ተደሰተ። መኪናው ውስጥ አስገብቶ ወደ እርሻ ቦታው ይዞት እየሄደ እንዲህ አለው፣ የምትሰራው በዚህ የእርሻ ቦታ ላይ ነው አለው። ያሲር በደስታ ስሜት ውስጥ ሆኖ ኢንሻላ በሙሉ ጽናት እሰራለሁ በማለት መለሰለት። ነገር ግን በዛ መሬት ስር አስደናቂ ምስጢር የተደበቀ መሆኑን አያውቅም ነበር። ቀናቶች አለፉ። ሰብሎቹን የመከመሪያው ጊዜ በመጨረሻ ደረሰ። ነገር ግን በዛው ቅጽበት አንድ አስደናቂ ነገር ተፈጠረ። አንድ ቀን ጠዋት ሀብታሙ ሰውዬ መስኩ ላይ ቆሞ እርሻውን እያየ ነበረ። ወርቃማው ሰብል በፀሐይ ብርሃኑ ያብረቀርቅ ነበረ። በአድናቆት ስሜት ላይ ሆኖ ሀብታሙ ሰው ቆሞ ቀረ። ከዚህ በፊት የዚህ አይነት ውብ እይታን አይቶ አያውቅም ነበረ። እይታውን በመጠራጠር እየደጋገመ አይኖቹን አሻሻቸው። በአድናቆት ስሜት ውስጥ ሆኖ ምንድን ነው ይሄ? በሕይወቴ የዚህ አይነት ክምር አይቼ አላውቅም አለው። ያሲር ወጣቱ ሠራተኛ በአቅራቢያው ቆሞ ነበረ። በተረጋጋ ድምፅ ለምንድን ነው እንደዚህ የተደነቀው ሲል ጠየቀው። ሀብታሙ ሰውዬ በጥልቀት የተነፈሰና የእርሻ መሬቱ የዚህን ያህል ምርት ሲሰጥ ይህ ለመጀመሪያ ጊዜው ነው። ተአምር ነው የሚመስለው አለው። ያሲር በትህትና እንዲህ ሲል መለሰለት፣ ይህ የአላህ እርዝቅ ነው፣ ምስጋናህን ለእርሱ አቅርብ አለው። ሰውየው ሲናገር እየተንቀጠቀጠ ነበረ። አልሐምዱሊላህ፣ የዚህን ያህል ክምር በሕይወቴ ሙሉ አይቼ አላውቅም። ይህ ያንተ እርዝቅ ነው፣ ኦ አንተ ወጣት ልጅ አለውና ከዛም ያሲርን አይኖቹን እያየ የያሲርን ልብ ያስደነገጠ ነገር ነገረው። የኔ ልጅ የዚህ ሰብል ክምር ግማሹ ያንተ ነው ሌላው ግማሽ ደግሞ የኔ ነው። ቃላቶቹ ለያሲር ጆሮ የሚታመኑ አልነበሩም። ያሲር ባለበት ቅዝቅዝ ብሎ ቆሞ ቀረ። መርስ መስጠት አቃተው። እምባው በጉንጮቹ ላይ መፍሰስ ጀመረ። ሀብታሙ ሰው በሁኔታው ተገረመና እንዲህ ሲል ጠየቀው፣ ያሲር ለምን ታለቅሳለ? ያሲር በለሆሳስ ድምፅ የጠበቅኩት ደሞዜን ብቻ ነበረ። ይህን የሚያህል ትልቅ ሀብት ይገባኛል ብዬ አስቤ አላውቅም አለው። ሀብታሙ ሰው ለአፍታ ያህል ቆም ካለ በኋላ በተረጋጋ ድምፅ፣ የእኔ ልጅ፣ እኔ ሽማግሌ ነኝ፣ የምኖረውም ብቻዬን ነው፣ ልጆችም የሉኝም፣ ሚስት የሚሞተችው ባለፈው ዓመት ነው። እንደ ራሴ ልጅ ሆነህ ከእኔ ጋር እንድትቆይ እፈልጋለሁ አለው። ይህንን ሲሰማ ያሲር ግን እኔ ብቻዬን አይደለሁም። አራት እህቶች አሉኝ አለው። በዚህ ጊዜ በሽማግሌው ፊት ላይ ፈገግታ ታየ። ረጋ ብሎ መሳቅ ጀመረ። ያሲር ገረመውና ጠየቀው፣ ለምንድን ነው የምትስቀው ሲል ሀብታሙ ሰውዬ ቀና ብሎ አየውና እንዲህ አለው፣ ሱብሃናላህ ሁል ጊዜ በፈጅር ስግደት ወቅት ለአላህ የምጸልየው አንድ ጥሩ ወንድ ልጅና አራት ሴት ልጆችን እንዲሰጠኝ ነበረ። ዛሬ ጸሎቴ ተመልሶአል፣ አለው። ከዚህ በኋላ ያሲር ምንም መናገር አልቻለም፣ በዝምታ ባለው ተስማማ። ከሀብታሙ ሰው ጋር እንዲኖሩ አራቱን እህቶቹን ይዟቸው መጣ። አንድ ላይ አዲስ ቤተሰብ ሆኑ። ለአዛውንቱም ሰውዬ ጥልቅ ፍቅርና እንክብካቤ ያሳዩት ጀመር የአሲር እህቶች እንዲያገቡና ጥሩ ቤትም እንዲኖሩ አመቻችላቸው ነገር ግን ታሪኮ እዚህ ጋር አያበቃም አንድ ቀን ሀብታሙ ሰውዬ የአሲርን ጠራውና እንዲህ አለው የኔ ልጅ ንብረቶችን ሁሉ በአንተ ስም ማዞር እፈልጋለሁ አለው ይህንን ሲሰማ የአሲር በድጋሚ ማልቀስ ጀመረ ከዛም አይሆንም እባክህን ተው እኛ የምንፈልገው የአንተን ጤንነትና ደህንነት ብቻ ነው አለው ነገር ግን አዛውንቱ በውሳኔው እንደጸና ነበረ ይህ በሕይወቴ ከወሰንኳቸው ሁሉ በእጅጉ ሰላማዊ ውሳኔ ነው አለው። በመጨረሻ ንብረቶቹ በያሲርና በእህቶቹ ስም ተዘዋወረ። ነገር ግን እንደ ራሳቸው አድርገው ቆጥረውት አያውቁ። ይልቁንም እንደ አደራ ነበረ የተቀበሉት። ለእያንዳንዱ ውሳኔም ሽማግሌውን ያማክሩት ነበረ። ሁልጊዜም ሃይማኖታዊና ግብረገባዊ እሴቶችንም የሚከተሉ ነበረ። በዚህም ከአንድ ተራ ሰብል ተነስቶ አዲስ የፍቅር የእምነትና የአላ እዝነት የተወለደበት ታሪክ ተጀመረ። ከዚህ ታሪክ ከፈጅር ሰላት የሚገኘው አጅር ከልኬት በላይ መሆኑን እንማራለን። ከዓለምም በዓለም ውስጥ ካለውም ነገር ሁሉ የተሻለ ነው። የአላህ መልእክተኛ ነቢዩ ሙሐመድ ሶለላሁ ዐለይሂ ወሰለም፣ አላህ ኡማዎቼን በጠዋት ሥራቸው ባርካቸው። የፈጅርን ሰላት አዘውትረው የሚሰግዱ ማንኛውም ሰው በአላህ ጥበቃ ስር ነው፣ ማንም ሊጎዳው አይችልም ብለዋል። ይህ ታሪክ በአላህ ላይ ሊኖረን ስለሚገባ እምነት በጥልቀት ያስተምረናል። የሰላትን የትዕግስትን የታማኝነትንና የግብረገብ እሴቶችን አስፈላጊነትም ያስተምረናል። ሰው ትክክለኛና ቀና ሕይወትን ከኖረ ልክ እንደ ያሲር አላህ በእርግጥም ባላሰበው ምርጥ መንገድ ይሸልመዋል። ሱብሃን አላህ፣ አልሐምዱሊላህ፣ አላሁ አክበር